ያእርስሽግጣሰውእኛም እንደነሱ ነን እኮ ሰው መውደድ እኮ በጣም ከባድ ነው። ማርያም የት ነው ያለችው? በአላህ ቤቷ ምንድን ነው ስሟ ማናት? እንዴት ነው? ረሂድን እናጽናናታለን። ፈጣሪ ጓደኛዋ ስሟ ማን ናት? ማን ትባላለች? እኔ ስሟ ማን እንደሆነ አላውቅም። ተናገረች፣ ወጣች። አላህ ይማራት። ምንም ማድረግ አይቻልም። ሴቶች ደግሞ ሴቶች ደግሞ ስደተኛ ምን አይነት ናቸው? ባላ የኔ እናት ደግሞ ምክንያቱ ቡሩክና ሀይሚ መሆናቸው ወደ በእናታቸው ተረጋጉ አቃለው ሰው መውደድ በጣም ከባድ ነው። እኛ ደሞ ለትልቅ ሰው ይናገር የት ሀገር ነው የምትሰራው? ዱባይ፣ ሳውዲ፣ ኮዌት፣ ኳተር ምናምን እንደገና ሄደች እያንዳንዳችን ስለሚጠብቀን ችግር የለውም። እንታ ተናግራ ሄደች። ሆቸውች ነው ወላሂ ዘህራ ዛህራ ቆይ ስደተኛ እህታችን አይደለች? እውነትም በቃ ልጅቱ መቶ ሚስቅ ሰው አታስናግዱ

ግን እህቶች አላህ ይጠብቃችሁ። እራሳችሁን ጠብቁ። እራሳችሁን አትሳቱ በቃ ራሳ- ይሄው በእናንተ እንደዚህ ሲመጣ ነው። ይሄው እንደዚህ ነው የሚሰሩበት። ይሄው እንደዚህ ነው። እራሳችሁን ጠብቁ። ስለም እንትን አትልም እንደ ቅድም ለምን አሰሩም በአሁን እንትን ማለት ነው እንደ እንደቅድም እንደላካችሁት እንደዚህ እንደዚህ ነው ብላችሁ ድጋሚ ስትላኩላቸው ከሰሙ ማለት ነው። የቅድሙ የትም ቦታ አልሄደም። ዝም ብለን ነው የለፈለፍ ነው። እኔ ዩቱብ የሚያስጠላ ነገር ስላለበት እንኳን አልሄደም፣ አልሄደም። ሰው የተናገረው የሚደብር ነገር አለበት አልሄደም፣ እንኳን አልሄደም። እንደዚያ አይነት አስተያየት ሳይሆን በሌላ አስተያየት ቀይራችሁ። ቆይ ቆይ ቆይ አንድ ጥያቄ አለ። የኔ ወድ ሚዬ ማለት ነው። ጥሩ አስተያየት ማይሰጠው ሰው ለምን ሙይት አታረጉም? ለምን የምታስወጡት ርከድ፣ ያንን መደረግ የለበትም። እዚህ ጋር ስታደርጉ ለምን ስቶፕ አታረጉ? ለምን አይደረግም? የቀኑ ነገር ማንሳት አልፈልግም ግን

አሽቃባጭናት በምክንያቱ ነው አሽቃባጭ ናት የምላቸው፣ ትላንትና አሃይሚ ቤት ገብታ ብሩኬ እንደዛ ሲያደርግ የሆነ የጻፈችዋለን፣ አይዞሽ ሃይሚ ፈጣሪ ብሩኬን ይገልግልሽ ብላ የጻፈች ልጅ አለኝ። ዛሬ ደግሞ ናአም፣ ዛሬ ደግሞ ሃይሚ ቤት ገብታ አይዞ ብሩኬ ፈጣሪ ሃይሚን ይገልግልህ። ለምን ይገልግላል? ቀኛኔ ሙስሊም ናት አላህ ብላን ያለችው ከተይ ትሰማኛለይ የጨረቃ ፋሚሊ ናት። የእነሱን ፕሮፋይል ያደረገችው ሃይሚ የተናገረችው ትክክል ናት። የእኔን ፎቶ አድርገው የሚሰርቡኝ አለ። የብሩኬን ፎቶ ለምን ያስፈለገ? ለምን የእነሱን ፕሮፋይል አድርገው ለምን ይጽፋሉ? እንደ ቅጣ እኮ ነው የሚገለባበጡት። ዛሬ አንቺ ሰው እኮ ቅጣ ሆኗል። ቅጣው ም ሱእንደሱ ስለሚገለባበጡት እንደዚህ ነገራቶችን አከታተሉ። አዩ ነይ ግቢ። አንሻን እየሳብካት ነበረ አንሻን ነይ ተመለሽ እንድትረጋግጂ ነው። አይ ለምንችላት ነው ነኝ አትቀየምን። ወደ ታች ታረጋካ አለች። አይ አለው። አይሻ ስትመጣ አረጋጉት። ነገሩን አታባብሱ፣ እሺ? አረ ምንም ነገር የለም። ምንድነው የሚባባሰው? ላይ ለምን ሆነ ነው የምን ነገር ነው? አረ ምንም ነገር የለም። እኔ እናትህ እነሱ አሁን እኮ ሰሚ የተናገረችው እኮ እኔ እንዳልናገርኩ ነው። ደግሞ አይሻም የተናገረችው ትክክል ነው። አይሻም ያወራችው ወደ ኋላ አትመለሱ። ወይኔ በላቸው ሚሚ ይሄ ልጅ አንሻን ያወረድኩት ታች እኝኝኝ እንዳትሉ ነው። አዎ እህ መጣለች። አይሻ ክላስ ገብታለች። አይሻ እንደዛ ባህሪ የለባትም አንሻ ሲጠነና ተሁን አይበሻል ዛሬ

አንድ ምክንያቱ ለኤፍሬም ነው። ኤፍሬም ለብዙ ምክንያት ነው የመጣሁት ብሏል፣ ግን በዋነኛ ምክንያት ኤፍሬም ስለታመመ ነው። ኤፍሬምን ቡታጀራ ወስዶ ሊያሳክመው እስከሆነ ድረስ ምንም አይነት ጭንቀት እንዳታስጨንቁት፣ ሃይሚና ብሩኬን አስታርቁ እያላችሁ እባካችሁ። ምክንያቱም ኤፍሬም በጣም ታሟል። በዱአችሁ አስቡት ኤፍሬምንም፣ ሙስሊሙም ክርስቲያኑም እኔም ደግሜ ለምናችኋለሁ፣ በዱአችሁ እንሰበው። ወንድማችን ታሟል። ፈጣሪ ይማረው። አለቀ፣ ጨርሻለሁ። ማን አዲስ አይመጣ፣ ዘሐራ ማን ነው? ና ኤፍሬም የሃይሚ ያጎቷል ልጅ ታማል ወይና አዲስ አበባ መጥቷል ወይና። መጀመሪያ የተናገረው ምንድን ነው? አዲስ አበባ ብዙ ምክንያቶች አሉኝ፣ ግን በዋናነት ኤፍሬም ስለታመመ እሱን ለማሳከብ ነው የመጣው። እሱን ሊያሳክም መጥቶ ዘ ኤፍሬም ታሞ መቸምኛ ደሞ ታዲያ ነው ብለን አንልም፣ አይደለም አይባል ኤፍሬም የሆነት ነው ማለት ነው። እኔ እኮ ፍራንክ የእውነት ነው፣ ታሟል። የእውነት ታሟል። ቁም ነገር ደግሞ ሲጀመር ይ ሌላ ሃገር እኮ ነው የታዘዛሉ በጣም በሽታው በሽታው አልታወቀም። ስለዚህ አሁን የኤፍሬም ጓደኞች በሙሉ ግዴታ ከጎኑ መሆን ስላሉበት የሃይምና የብሩኬን ጉዳይ እንደውም እንደውም እንደኔ ሀሳብ እንደ ሀሳብ ሁሉም ወደ ኤፍሬም ትኩረት ያደርጉ። የሆነ ሃይምና ብሩኬ ራሱ ወደ እሱ ሲመለሱ የሆነ የራሳቸው ጊዜ ይኖራቸዋል። ጊዜ እንስጣቸው፣ በራሳቸው ጊዜ ይመጡልናል። እኛ ብቻ መልካም ነገር እየተመኘ መጠበቅ ነው ያለን ነገር አይደለም። የሚ በመልካም ነገር መጠበቅ ነው። የራሳቸው ጊዜ ይኖራቸዋል። ሁላቸውም ጊዜ ያስፈልጋቸዋል፣ ሃይሚን ብሩኬም እኛ እንደዚህ ነን እኮ አለን ስንል እኮ እንደዚህ የሆነን እንገኛለን። እኮ ዛሬ ደግሞ ማዛ እሱን አስቀምጣለች። ሚሚዬ መስኪኛ እንትና አላለም አልማለም እንጃ። አለቱ እውነት ይሁን ውሸት ኔቱ ላይ አላምንም። አላያሽረው ለማንኛው እኔ እኮ አላምንኩ ውሸት ነው ብዬ ኮን ያሰብኩት ጌታ ይቅርታ አድርጉልኝና ግን አራላ ታሟል። ታሟል ሚሚዬ ታሟል።

የት ሀገር ናት ልጅቷ? እስቲ ስለ እህታችን እናውራ። በእናታችን አልተናገረችም ልጅቷ የት ሀገር እንደሆነች። ወይ ወይ ዱባይ ነው እኮ ነው። ለማንኛውም እህታችን ከታይ የምትሰሙን፣ እኔ መልዕክት እኔ ልጀምር እና ሁላቸው መልካም መቻቸውን ለእህቶቻችን እንናገር። በመጀመሪያ እኔ በስደት ለምትኖሩት ውድ እህት ወንድሞቼ ሃይሚና ቡሩኬን የምትከታተሉት በብዛት እየታመሙ ያሉት ሃይሚና ቡቡን የሚከተሉ ልጆች ናቸው። እህቶቼ እራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ። መጀመሪያ የምነግራችሁ ነገር ቢኖረኝ ራሳችሁን የምጠብቁበት ጊዜ እንዲኖራችሁ ነው። እነሱ ፈጣሪ ባለሰዓት ተስተካክለው ይመጣሉ። እኛ በስደት ነው ያለ ነው ዳግ ዛሬ የኔ ማዳማ ወጣለች። ጌታ ለማንኛውም ራሳችሁን ጠብቁ በላቸው። ወይኔ ወይኔ በላቸው። እኔም ለጀምር ትጠራኛለች ከዚህ እና፣ ሁላችሁም ውድ እህታቻችን ሁላችሁም አደራ። እዚህ ጋር ብዙ ልጆች የምናስረዳበት ሃይሚም እዚህ ነበረች። ትመጣለች እዚህ ጋር መስዋዕት ከፍለን ቤት ሰዓት ተከፍቶ ነው የሚባለው። ይሄ ቤት ራሳችሁን እንድትጠብቁ ነው። ሁሉም ነገር እዚ ጋ የምናወራው ቪዲዮውን ለማስረዳት የምንሞክረው ራሳችሁን እዚ እንድትጠብቁ ነው። እባካችሁ ታው ራሳችሁን ጠብቁ። ከራሳችሁ በላይ ምንም ነገር ይቀራል። እናንተ ከታመማችሁ ለእናንተ ደራሽ የለንም። ለኛ እኛን እንጂ ለሰው ደራሽ ሰው ለእኛ ማን ከኢትዮጵያ መቶ ለእኛም የሚደርስልን የለም። ስለዚህ እራሳችሁን ጠብቁ። ያላችሁበት ቤት እናታችሁ ቤት አይደለም ሰው ቤት ስለሆነ እራሳችሁን ጠብቁ። በጣም አሳዝናኛለች። እኔ ግን አላየሁትም፣ ምንም የሆነች አሰማሁትም። ግን እንደዚህ ሰው በትንጥያ አደጋ እንደዚህ ምናምን ሲደርስበት ሰው ሀገር ላይ በጣም እንኳን ዘይት ተደፍቶብሽ ቋ ራሱ ትልቅ የቢና እንዴት እንደሚያቃጥል ብዙ ልጆችን እናያለን። ብዙ ልጆችን እንደዚህ የሚቃጠል ፊት ሰው ከዚህ በፊት በጣም የሚደብር ዘይት ማለት በጣም ይደብራል። መግባት ከትጂ የትገበለሽ እና ራሳችሁን ጠብቆ ባካችሁ፣ ራሳችሁን ጥንቃቄ አድርጉ። ለሰው ይሁላችሁ። አንዳንድ ጊዜ ለሰው ከራስ በላይ ማውደድ ራስን ማጉዳት ይሆናል። አያችሁ ከሰው ከሰው ከራሳችሁ በላይ ሰው ማውደድ ልክ እንደ እናት ነው። እናትም ከራሷ በላይ ልጆቿን የማንምም ትወዳለች፣ ምጽዋት ትከፍላለች፣ ራሷን ታቃል። ልክ እንደዛ ነው። ለእኛ ደራሽ የለም፣ ሰው ሀገር ላይ አዟችሁ የሚሉን የለንም። ስለዚህ ራሳችሁን ጠብቁ ባካችሁ፣ በእግዚአብሔር ራሳችሁን መቆጣጠር ቻሉ። እራሳችሁን አሳልፋችሁ ለአደጋ አትስጡ። እኔ ይህንን ነው ምለው። በጣም ያሳዝናል። ማርያምን እንኳን ዘይት ቀርቶ ዛሬ ሙቀት ራሱ እንዴት እንደሚያቃጥለን እኛን የምናቆሳሜራ ስሚ፣ ኦብስዬ አንዴ ብቻ ይቅርታ። ሃይሚን ሼር አርጊ፣ ስሚኝ፣ ሃይሚን ሼር አርጊ። ሃይሚ ተምጣ፣ ዛህራን ወታለች። ዛህራ ሳይሆን እንትና ያቺ ማን አይሻ ወታለች፣ አሚና አሚናናት ወታለች።